ከተነሳ በኋላ ት ኒ ስትራግል ነው የሚበር።

ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን ይህ ከክብር ህይወት ቤተ ክርስቲያን እየተዘጋጀ የሚቀርብላችሁ የእግዚአብሔር ቃል ትምህርት ነው። ባለፈው ባለፈው ሳምንት ትምህርታችን የእግዚአብሔርን ቃል ስለ ማሰላሰል መነጋገር ጀምረን ነበረ። ዛሬ ደግሞ ከዛ ቀጥለን ሁለተኛውን ክፍል ይዤላችሁ መጥቻለሁኝ። ሁላችሁም በያላችሁበት ስፍራ ይህንን መልእክት ለመከታተል ስለተቀመጣችሁ እግዚአብሔር አብዝቶ ባርኳችኋል።

እግዚአብሔርን የእግዚአብሔርን ቃል በመስማት በክርስትና ሕይወቱ ላይ ብዙ ለውጦች ይመጣሉ። ሁልጊዜ የምትሰሟቸው ነገሮች ከእግዚአብሔር ቃል ውስጥ የወጡና በመጽሐፍ ቅዱስ ውስጥ የተመሰረቱ እውነቶች መሆናቸውን ቼክ ልታደረጉ ይገባል። ስለዚህ መጽሐፍ ቅዱሳችሁን ይዛችሁ፣ ደብተራችሁን ይዛችሁ አብራችሁን ደግሞ ከኔ ጋር የእግዚአብሔርን ቃል ትከታተሉ ዘንድ በጌታ ፍቅር ጋበዝኳችሁ። ባለፈው ሳምንት አስታውሱ ከነበረ በኢያሱ ምዕራፍ አንድ ላይ ነበረ ጊዜ ወስደን መነጋገር የጀመርነው መነሻ ጥቅስ ሲያደረግኩት የነበረው ብርሃን ምዕራፍ አራት ቁጥር ሁለትን ነበረ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሐደ አልጠቀማቸውም። እስራኤላውያኖች ከግብፅ ከመውጣታቸው በፊት እግዚአብሔር ወደ ከነአን ምድር እንደሚያስገባቸው ተናግሮ ነው ያወጣቸው። ነገር ግን ያንን ቃል ቢሰሙትም የሰሙትን ቃል ጊዜ ሰጥተው ስላላሰላሰሉትና ያንን ቃል ጊዜ ሰጥተው በህይወታቸው ቦታ ስፍራ ሰጥተው ስላላሰላሰሉት፣ እንደምታውቁት ከሦስት ሚሊዮን ሰው አካባቢ ሁለት ሰው ብቻ ነው የተስፋውን ምድር ወርሶ የሄደው። ስለዚህ ለምንድን ነው ይህንን ብላችሁ ስታዩ ያልጠቀማቸው ለምንድን ነው ብለን ስናስብ የእግዚአብሔር ቃል ያልጠቀማቸው ምክንያቱ የእግዚአብሔር ቃል ስለማይጠቅም ሳይሆን የሰሙት ሰዎች ለሰሙት ቃል ምላሽ ሰጥተው ጊዜ ሰጥተው ስላላሰላሰሉት ነው። አንዳንድ ጊዜ በክርስትና ህይወት ውስጥ ሰዎች ክርስትና ህይወት ትግል የሚሆንባቸው ምክንያት የሚሰማቸውን ቃል ከፕሮግራም ባለፈ መልኩ ጊዜ ሰጥተው አያሰላስሏቸው። ፕሮግራም ላይ ይሰሟቸዋል፣ ከፕሮግራም በኋላ ትዝታቸው ውስጥም አይኖርም። ሁል ጊዜ የሚያስታውሱት ነገር ምንድን ነው? የሚቀጥለው እሁድ። ለምሳሌ በዚህኛው እሁድ ከሆነ መልእክት የሰሙት በሚቀጥለው እሁድ ደግሞ ተነስተው የሚቀጥለው እሁድ ላይ ሆነ ነገር ይሰማሉ። ከሰኞ ጀምሮ እስከሚቀጥለው እሁድ ግን ምንም አይነት ከእግዚአብሔር ቃል ጋር ህብረት የላቸውም። ምንም አይነት የእግዚአብሔርን ቃል የሚያሰላስሉበት የጥሞና ጊዜ የላቸውም። ስለዚህ ይህ ከመሆኑ የተነሳ በብዙ ክርስቲያኖች ህይወት ላይ ፍሬያማ የሆነ የክርስትና ህይወት ውጤት ያለው የክርስትና ህይወት የማንመለከትበት ምክንያት ይሄ ነው። ነገር ግን እግዚአብሔር በክርስትና ህይወታችን ወይም ደግሞ በዚህ ምድር ላይ በሚኖረን የክርስትና ህይወት ላይ እንዴት ብለን ስኬታማን መሆን እንደምንችል በዚህ በኢያሱ ምዕራፍ አንድ ቁጥር ስምንት ላይ የእግዚአብሔር ቃል ይነግረናል ሲል አንብበው ኢያሱ ምዕራፍ አንድ ቁጥር ስምንት ላይ የዚህ ሕግ መጽሐፍ ከአፍህ ይለያል። ይሄ ኢያሱ ሙሴን ተክቶ በሙሴ ቦታ የገባ ሰው ነው። እግዚአብሔር ለሙሴ የገባለትን ተስፋ እያሱ ሊያስፈጽም ከሙሴ እግር ተተክቶ የገባ ሰው ነው። የእግዚአብሔር ሰው ሙሴ አሁን በህይወት የለም። እዚህ ቦታ ላይ ብዙ ትልልቅ ስራዎችን የሰራ ሰው ነው። ነገር ግን ሙሴ የተገባለትን የተስፋ ቃል ሳይወርስ ነው ከዚህ ምድር ያለፈው። አንተ ደግሞ እያሱ በሱ ቦታ ተተክተሃል አለው እግዚአብሔር። ስለዚህ የተናገርኩትን ነገር ታገኝ ዘንድ አለው የዚህ ሕግ መጽሐፍ ከአፍህ አይለይ ነገር ግን ከአፍህ አይለይ ካለ በኋላ ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃለን ብሎ ይናገራል። የዚህ ሕግ መጽሐፍ ከአፍህ አይለይ። ከአፍህ የሚለው የዕብራይስጥ ቃል ፔይ ማለት ሲሆን ምን ማለት ነው? ከንግግርህ አይለ ከቋንቋ ውስጥ አይለ ከእያንዳንዱ የንግግርህ ከጨዋታ ውስጥ የእግዚአብሔር ቃል አይልም። የእግዚአብሔርን ቃል መጫወት አለብን ወገኖች። ብዙ ክርስቲያኖች ሳያውቁም ሲያውቁም የሚጫወቱት የማይረባ የማይጠቅም በክርስትና ሕይወታቸው ላይ ወደፊት የማያስኬዳቸውን ነገር ነው። ነገር ግን እንደ ጠቢብ ክርስቲያን ልናደርግ የሚገባ ወሳኝ ነገር ምንድነው? ሁልጊዜ ስለምንጫወተው ከሰው ጋር ስንጫወት ሊሆን ይችላል፣ ከጓደኞቻችን ጋር ስንጫወት ሊሆን ይችላል፣ ከአካባቢ ጋር ስንጫወት ሊሆን ይችላል። የትኛውም ቦታ ላይ ሆነን ስንጫወት ልንጫወተው የሚገባ አንድ ቁልፍ ነገር አለ። እስቲ ላንብብላችሁ መጽሐፍ ቅዱስ ዘዳግም ምዕራፍ አ 6 ቁጥር 4 ጀምሮ እንደዚህ ብሎ ይናገራል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። በአንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔ ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ። በደንብ አስተውሉ። የእግዚአብሔር ቃል ልባችን ውስጥ እንዲገባ ጊዜ ልንሰጠው ይገባል። አለበለዛ የእግዚአብሔር ቃል እየዘለለ ልባችን ውስጥ የሚገባበት ምንም መንገድ የለም። የእግዚአብሔር ቃል እንዴት አርገን ነው ልባችን ውስጥ የምናስገባው ሲባል በማሰብና በማሰላሰል ነው። ከማሰላሰል መካከል ባለፈው ሳምንት ማሰላሰል የሚለው የዕብራይስጥ ቃል ሀጋ ማለት እንደሆነ ነግሬያችኋለሁ። ሀጋ ብዙ ትርጉሞች አሉት። ብዙ ትርጉሞቹ መካከል አንዱ ቱ ስተዲ ማለት ነው። ማጥናት፣ ጊዜ ሰጥቶ ያንን ክፍል ማጥናት፣ ምን ማለቱ ነው ብሎ ከልባችን ለመንፈስ ቅዱስ ክፍት ሆነን ማጥናት። የዚያን ጊዜ ያ የምናጠናው ቃል በልባችን ውስጥ ይቀመጣል። ከዛ ቁጥር ሰባት ላይ ለልጆችህ አስተምረዋል፣ በቤት ስትቀመጥ፣ በመንገድ ስትሄድ ስትነሳ ስትተኛም ስትነሳም ተጫወተው። ሰማችሁት። ለልጆችህ አስተምረው በቤት ስትቀመጥ ሊሆን ይችላል፣ በመንገድ ስትሄድ ስትተኛ ስትነሳም ተጫወተው። በእጅህ ምልክት አድርገህ እሰረው። በዓይኖችህ መካከል እንደ ክታብ ይሁንልህ ወይም ደግሞ እንደ ምልክት ይሁንልህ። በቤትህም መቃኖች በደጆችህም በሮች ላይ ጻፈዋል። ስለዚህ ስንጫወት ልንጫወት የሚገባው ቁልፍ ነገር የእግዚአብሔርን ቃል መሆን አለበት። ምክንያቱም የእግዚአብሔርን ቃል ከተጫወትን ነው በህይወታችን ላይ የእግዚአብሔር ቃል ስር ሰዶ ፍሬ ማፍራት የሚችለው። ኢያሱን በዚህ በኢያሱ ምዕራፍ አንድ ቁጥር ስምንት ላይ የዚህ ሕግ መጽሐፍ ከአፍህ አይለይ ያለው ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ። አያችሁት? ቃሉን እናደርገው ዘንድ ልናስበው ይገባል። ሰው የሚባለው ፍጡር ብዙ ጊዜ ሰጥቶ ያላሰበውን ነገር የማድረግ አቅም አይኖረም። ምሳሌ ምዕራፍ 23 ቁጥር 7ም ላይ ሰው በልቡ እንዳሰበ እንዲሆነው ብሎ ይናገራል መጽሐፍ ቅዱሳችን። ሰው የሚባለው ፍጡር የሚያስበውን ነገር ነው የሚያደርገው። የሚያስበውን ነገር ደግሞ ከሚሰማውና ከሚያየው ነገር ነው የሚያገኘው። ስለዚህ በህይወታችን ላይ ብዙ ጊዜ ልንሰማው የሚገባው የእግዚአብሔርን ቃል የእግዚአብሔርን ቃል ሰምተን ስንናገረው ብዙ ሰዎች እንዴት ብዬ ነው የእግዚአብሔርን ቃል የምሰማው? በጣም ጥሩ ነው። ይህንን መልስ ልሰጣችሁ እፈልጋለሁ። የእግዚአብሔርን ቃል ልትሰሙበት የምትችሉበት ሁልጊዜ ሊያሰማችሁ የሚችለው አንደበታችሁን ከፍታችሁ ቃሉን በማንበብ ቃሉን ስታነቡት ልክ አሁን እኔ እንዳነበብኩት በቤት ስትቀመጥ ስትሄድ፣ ስትተኛ፣ ስትነሳ ተጫወተው። አሁን ስናገረው የተናገርኩትን ቃል መልሼ እየሰማሁት ነው ያሉት። ስለዚህ ይሄንን ቃል ደጋግማችሁ ስትሰሙት ምናልባት በሲዲ ልትሰሙት ትችላላችሁ። እንደዚህ በቴሌቪዥን ፕሮግራም ልትሰሙት ትችላላችሁ። ነገር ግን ሁልጊዜ የቴሌቪዥን ፕሮግራም ላሰሙ ትችላላችሁ። ራሳችሁ ደግሞ ተቀምጣችሁ የእግዚአብሔርን ቃል ለራሳችሁ እየተናገራችሁ ልትሰሙት ይገባል። ለምሳሌ መጽሐፍ ቅዱስ ላይ ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ ብሎ ይናገራል። ስለዚህ ይሄንን ቃል እየተናገርኩት እያለ እሰማዋለሁ መልሼ። በሰማሁት መጠን መጽሐፍ ቅዱስ ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው ይላል። እየሰማሁት የሆነ ሰው እንዲያሰማኝ አይደል የምጠብቀው። ራሴ ስናገረው የምናገረው ቃል እሰማዋለሁ። የሰማሁት ያ የእግዚአብሔር ቃል በእኔ ውስጥ መልሶ እምነትን ይፈጥራል። ያ የእምነት ደግሞ ተመልሶ በአንደበቴ በኩል ሲወጣ በሕይወቴ ላይ ለውጥን ያመጣል። ስለዚህ የዚህ ሕግ መጽሐፍ ከአፍህ አይለይ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው። የዚያን ጊዜ አያችሁት። መቼ ነው ያ ጊዜ? መቼ ነው ሲባል የእግዚአብሔርን ቃል ጊዜ ወስደን ያሰላሰልነው ጊዜ። ማሰላሰል በክርስትና ሕይወት ውስጥ ወሳኝ ነገር ነው። እንደውም አሁን በዚህ በሀያ አንደኛው ክፍለ ዘመን የተለያዩ በማሰላሰል ላይ የተለያዩ አይነት ስፖርታዊ የሚመስሉ መንፈሳዊ ቅርጽ ያላቸው የተለያዩ እምነቶች ተመስርተዋል። ምክንያቱም ይሄ በማሰላሰል ውስጥ ያለውን አቅም ብዙ ሰዎች አውቀውታል። ይህ መጽሐፍ ቅዱሳችን ስለ ማሰላሰል አሁን በሀያ አንደኛው ክፍለ ዘመን አይደለም የጻፉ ይህ መጽሐፍ መጽሐፍ ከጀመረ 6000 ዓመት እየሆነው ነው። ስለዚህ ይህንን መጽሐፍ እዚህ መጽሐፍ ውስጥ ያሉትን መርሆች ነው ሰዎች እየወሰዱ እየተጠቀሙባቸው ያሉት። ስለዚህ ሁልጊዜ ልናደርግ የሚገባው ወሳኝ ነገር አንድ ነገር ምንድን ነው? የእግዚአብሔርን ቃል ለራሳችን ወስደን ጊዜ ሰጥተን ልናሰላስለው ይገባል። ምክንያቱም የምናሰላስለው ነገር ከኛ ጋር ይዋሃዳል። ከኛ ጋር የተዋሃደ ነገር ደግሞ ከኛ ማንም ሊወስዱ አይችልም። ከኛ ጋር ከተዋሃደ የእግዚአብሔር ቃል ስንናገረው በሕይወታችን ላይ ውጤትንና ፍሬን ማየት እንችላለን። የዚያን ጊዜ መንገድህ ይቀናልሃል። የዚያን ጊዜ ቃሉን ያሰላሰልክ ጊዜ የዚህ ህግ መጽሐፍ ካፍህ ካልተለየ የምታወራው ነገር ቃሉን ከሆነ ሁልጊዜ በሄድክበት በመንገድ ስትተኛ ስትነሳ በእያንዳንዱ ሁኔታ ቃሉን የምትናገር ከሆነ የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። የእናንተ ክንዋኔና ስኬት ሁሉ ያለው አንደበታችሁ በሚያወጣው በእግዚአብሔር ቃል። በደንብ ልብ ብላችሁ ስሙኝ። ማንም ሰው እናንተን እንድትወድቁ ሊያረጋችሁ አይችልም ከእናንተ በስተቀር። ለዚህ ነው እዚህ ኢያሱ ምዕራፍ አንድ ቁጥር ሰባት ላይ ስታነበው አንተ ኢያሱ ወደ ቀኝም ወደ ግራም አትበላል ማንም እያሱን ወደ ቀኝ አያደርገውም ወደ ግራም አያደርገው። እያሱ እራሱን እያሱን ግን ወደ ቀኝ ሊያደረግ ይችላል፣ ወደ ግራ ሊያደረግ ይችላል። እራሱንም እንዲወድቅ ሊያደረግ ይችላል። ስለዚህ ሁስተውል የሚገባው አንድ ወሳኝ ነገር ምንድን ነው? የእግዚአብሔር ቃል እውነተኛ የሆነ የማይለወጥ ኃይል ያለበት ቃል ነው። ይህንን ቃል ጊዜ ወስደን ካሰላሰል ነው ልክ ዕብራውያን ምዕራፍ አራት ቁጥር አስራ ሁለት ላይ እንዳነበብ ነው። የእግዚአብሔር ቃል ሕያው ነውና የሚሰራ። አያችሁ የእግዚአብሔር ቃል ለምንድን ነው በሕይወት ያልሰራው? ምን ያክል ጊዜ ሰታችሁ አሰላስላችሁታል? ዛሬ ለአበረታታችሁን የመጣሁት ከዚህ ጊዜ ጀምሮ ለእግዚአብሔር ቃል በቀን ውስጥ አትሊስት 15 ደቂቃ ብትሰጡ፣ በእውነት ነው የምላችሁ በአንድ ዓመት መጽሐፍ ቅዱሳችሁን በቀን ለ15 ደቂቃ ብታነበው፣ ያም ማለት በአንድ ቀን ውስጥ ሶስት ምዕራፍ ብታነበው በሕይወታችሁ ላይ በአንድ ዓመት ጊዜ ውስጥ ሙሉ መጽሐፍ ቅዱስን ትጨርሱታላችሁ ማለት ነው። ስለዚህ የእግዚአብሔርን ቃል በጣም በሚገባ ልናሰላስለው ይገባል። ምክንያቱም የእኛ ስኬት ያለው የእግዚአብሔር ቃል ውስጥ ነው። እስቲ ዛሬ ደግሞ አንድ ክፍል መዝሙረ ዳዊት ምዕራፍ አንድ ላይ እንክፈትና በዚህ በመዝሙረ ዳዊት ላይ ያለውን ቃል እናም በመዝሙረ ዳዊት ምዕራፍ አንድ ከቁጥር አንድ ጀምሮ እስከ ሶስት ድረስ በጣም ወሳኝ የሆነ የእግዚአብሔር ቃል እውነት ያለበት ክፍል ነው። እንደዚህ ብሎ ይናገራል። ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፤ ሕጉንም በቀንንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል የሚሰራው ሁሉ ይከናወንለታል ብሎ የእግዚአብሔር ቃል ይናገራል። ምስጉን ነው አለ። ቁጥር አንድ ላይ በክፉዎች ምክር ያልሄደ፣ ክፉ ሰዎች በሚሰጡት ምክር ያልሄደ። ምክንያቱም ክፉ ሰዎች የሚሰጡት ምክር ሰዎችን ወደ ክፋት ውስጥና ከእግዚአብሔር መንገድ ወደሚያወጣ ጥፋት መንገድ ውስጥ ይዞ ይሄዳል። በኃጢአተኞች መንገድ ደግሞ ያልቆመ፣ ለምንድነው በዛ መንገድ ላይ መቆም የሚያጠፋው ሲባል ያ መንገድ እዛ ላይ ከቆምን በዛ መንገድ ላይ ደግሞ እንድንሄድ የሚገፋፉ ነገሮች ስለሚመጡ ፍጻሜያችን የጥፋት መንገድ ስለሚሆን ነው። በዋዘኞችም ወንበር ወይም ደግሞ በሚቀልዱ፣ በሚያሾፉ በእግዚአብሔር ነገር ላይ በሚዘባበቱ ሰዎች ወንበር ላይ ያልተቀመጠ። በደንብ ልብ ብላችሁ ይህን ቁጥር አንድን ካስተዋላችሁ ሶስቱም አለማድረግ ነው። የመጀመሪያው በክፎች ምክር አለመሄድ ነው። ሁለተኛው በኃጢአተኞች መንገድ አለመቆም ነው። ሶስተኛው በዋዘኞች ወንበር አለመቀመጥ ነው። ሶስቱም አለማድረግ ናቸው። እግዚአብሔር በክፉ ምክር እንድንሄድ አይፈልግም። በኃጢአተኛ መንገድ እንድንቆም አይፈልግም። በዋዘኞች ወንበር ላይ እንድንቀመጥ አይፈልግም። እነዚህ ሶስት ነገሮች እንዳናደርጋቸው የታዘዝናቸው ነገሮች ናቸው። እነዚህን ነገሮች አለማድረግ ከእግዚአብሔር ዘንድ የሚያመጣልን ራሱን የቻለ በረከት አለ። ነገር ግን መጽሐፍ ቅዱስ ባለማድረግ ብቻ ስኬታማ የሆነ ክርስትና መኖር አይቻልም። ብዙ ሰዎች ይህንን አላደርግም ያንን አላደርግም፣ እንደዚህ አላረግም፣ በዚህ በኩል አላረግም፣ አልዋሽም፣ አልሰርቅም፣ ዝሙት አልሰራም፣ የተለያዩ ነገሮችን አላረግም፣ ስለዚህ እግዚአብሔር ሕይወቴን ስኬታማ ማድረግ አለበት ብለው ያስባሉ። መልካም ነው። ባላደረጋችኋቸው ነገሮች ከእግዚአብሔር ዘንድ የምትካፈሏቸው ነገሮች ይኖራል። ነገር ግን መጽሐፍ ቅዱስ ክርስትና ወደፊት እንዲሄድ ስኬታማ ክርስትና እንዲኖረን እዚሁ ክፍል ላይ ቀጥሎ ማድረግ ያለብንን ነገር ደግሞ ተናግሯል። ክፉ አናረግም፣ የክፉን ምክር አንሰማም፣ በኃጢአተኛ መንገድ አንቆምም፣ በዋዘኞች ወንበር አይቀመጥም። ነገር ግን ቁጥር ሁለት ላይ በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። የአዲሱን ትርጉም ስታነቡት ሕጉንም በቀንና በሌሊት ያሰላስላል ብሎ ይናገራል። ይሄም ሜዲቴሽን ነው ማሰላሰል፣ ህጉን ማሰላሰል። አንድ ጊዜ አንድ በጣም ወዶ የእግዚአብሔር ሰው ሲናገር እንዴት ነው ቃሉን ማሰላስለው ብዬ መንፈስ ቅዱስን ጠየቅኩታል። እና መንፈስ ቅዱስ የመለሰለት መልስ ሰው ሲሰድብህ እንደምታሰላስለው አል ብሎ መለሰልኛል። እና በጣም የሚያስገርም የሚገባ መልስ ነው። ብዙ ጊዜ ሰዎች እንዴት ብዬ ነው የእግዚአብሔርን ቃል ማሰላሰል ነው። ሰዎች የሆነ ነገር ተናግረውን ሄደው ያንን ነገር ጊዜ ሰጥተን ከማሰላሰላችን የተነሳ አንዳንድ ጊዜ ሰዎች ያንን ክፋት የተነገረባቸውን ክፉ ነገር ከማሰላሰል የተነሳ እስኪታመሙ ድረስ፣ ራሳቸውን እስኪጎዱ ድረስ፣ እስኪያነጫነጫቸው ድረስ፣ ጸባያቸውን እስኪቀይር ድረስ፣ ክፉ ነገር ውስጥ እስኪገቡ ድረስ የማድረስ አቅም አለ። ማሰላሰል ለመልካምም፣ ለክፋትም፣ ለሁለቱም ራሱን የቻለ ኃይል አለው። ነገር ግን እዚህ ቦታ ማሰብ ያለብንን ነገር ነግሮናል። ነገር ግን በእግዚአብሔር ሕግ ደስ ይለዋል። የእግዚአብሔርን ቃል ሲሰማ ይደሰታል። የእግዚአብሔር ቃል ተድላው የሆነለት፣ የእግዚአብሔር ቃል የሚያስደስተው ሰው፣ በእግዚአብሔር ቃል የሚደሰት ሰው፣ ይህ ሰው ሕጉን በቀንና በሌሊት ያስባላል። ይህ ሰው ሕጉን አሁንም ቅድም የተናገርኩት ባለፈው ሳምንት የተናገርኩት ሀሳብ ላይ መልሶ ያመጠናል፣ ያስባል። ማሰብ ወይም ማሰላሰል የሚለው ሀሳብ ሜዲቴሽን፣ ሀጋ የሚለው የዕብራይስጥ ቃል ሕጉን በቀንና በሌሊት ያልጎመጉማል፣ ያጉረመርማል። ሕጉን በለሆሳስ ድምፅ ያወራል። ሕጉን ድምፁን ከፍ አድርጎ ያወራል። ሕጉን ጮክ ብሎ ያወራል፣ ያውጃል። ሕጉን የአዋጅ አይነት አድርገን የምናስብበት ጊዜ አለ። ይህ በቀንና በሌሊት ሕጉን የሚያስበው ሰው ምን ይሆናል ብሎ መጽሐፍ ቅዱስ ይነግረናል። ቁጥር ሶስት ላይ እርሱም በውሃ ፈሳሾች ዳር እንደተተከለች አያችሁት። ቁጥር አንድ ላይ ያላደረገው ነገር አለ። ቁጥር ሁለት ላይ ያደረገው ነገር አለ። ቁጥር አንድ ላይ በክፉ ምክር አልሄደም፣ መልካም ነው። በኃጢአተኛ መንገድ አልቆመም፣ መልካም ነው። በዋዘኛም ወንበር አልተቀመጠም፣ መልካም የሚገባ ነው። ቁጥር ሁለት ላይ ግን ወደ ማድረግ ተቀየረ። ነገር ግን በእግዚአብሔር ሕግ ደስ ይለዋ፣ ሕጉንም በቀንና በሌሊት ያስባል። ቁጥር ሶስት ላይ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። ሰማችሁት። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋ በየጊዜዋ እንደምትሰጥ ማለት ማለት ነው። የማይነጥፍ ስኬት ያለው ህይወት መኖር ይጀምራል። ሁልጊዜ ከስኬት የማያባራ ህይወት። ይህ ፍሬው ፍሬያምና የሆነው ዛፍ የተተከለው ውሃ ዳር ነው። በተመሳሳይ መልኩ ይሄ የእግዚአብሔርን ቃል የሚያሰላስል ሰው ከዘፍጥረት እስከ ራእይ ባለው የእግዚአብሔር ቃል እውነት ውስጥ የተተከለ ሰው፣ በተለይ ደግሞ በአዲስ ኪዳን የምንኖር ሰዎች በክርስቶስ ኢየሱስ የተሰሩልን ነገሮች በማሰላሰል ምናደርገው ነው። ፍሬያችን የማያቋርጥ እንዲሆን ያደርገዋል። ቀጥሎ ቅጠሏም እንደማይረግፍ ዛፍ ይሆናል። ምን ማለት ነው? ያገኘው ስኬት በምንም መልኩ በየትኛውም ሁኔታ ውስጥ ቢያልፍ ላይሳካ ወይም ፍሬያማ ላይሆን አይችልም። ምክንያቱም ስኬቱ በሁኔታዎች ላይ የተመሰረተ ሳይሆን ስኬቱ ወጥቶ የመጣው ከእግዚአብሔር ቃል ውስጥ ስለሆነ ነው። ቅጠሏም እንደማይረግፍ ዛፍ ይሆናል። ከዛ በኋላ በጣም የሚያስገርም የሚያስደንቅ ነገር ይናገራል። የሚሰራው ሁሉ ይከናወንለታል። ብዙ ሰዎች የሚፈልጉት ነገር እንደሆነ ያውቃል። በየትኛውም የስራ ክፍል ውስጥ ተካሂደው እነሱ በገቡበት በየትኛውም ቦታ ላይ ስኬት ማየት በህይወታቸው ላይ ይፈልጋሉ። የስኬታችሁ ምስጢር ያለው የትኛውም ቦታ ላይ አይደለም። የስኬታችሁ ምስጢር አለው የሆነ ሀገር ውስጥ አይደለም። የስኬታችሁ ምስጢር አለው ስራችሁ ውስጥ አይደለም። የስኬታችሁ ምስጢር ያለው የምታቋቸው ሰዎች ውስጥ አይደለም። የስኬታችሁ ምስጢር ያለው የአከማቻችሁት ገንዘብ ውስጥ አይደለም። የስኬታችሁ ምስጢር ያለው የምታሰላስሉት የእግዚአብሔር ቃል እውነት ውስጥ ነው። ያንን ቃል ጊዜ ሰጥታችሁ የምታሰላስሉት ከሆነ ያ በውስጣችሁ የገባው ቃል ህይወታችሁን በክንዋኔ ውስጥ በማያቋርጥ ስኬት ውስጥ እንዲገባ ያደርገዋል። እያሱ ምዕራፍ አንድ ቁጥር ስምንትም ላይ መጨረሻ ላይ ሲዘጋ የዚያን ጊዜ መንገድህ ይከናወንልሃል ሰክሰስ ስኬት ብቻ አይደለም፣ መልካም የሆነ ስኬት፣ የማይነጥፍ ስኬት ይኖርሃል ብሎ ይናገራል። ነገር ግን ይህ ሰው ማን ነው ሲባል ቁጥር ሁለት ላይ በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል፣ ሕጉንም በቀንና በሌሊት ያሰላስላል። ምክንያቱም ማሰላሰል በክርስትና ሕይወት ውስጥ የእግዚአብሔርን ቃል ከሰማን በኋላ አእምሯችን ላይ የነበረውን የእግዚአብሔርን ቃል በምንናገርበት ጊዜ ያንን ቃል በለሆሳስ ድምፅ፣ በመካከለኛ ድምፅ፣ በአዋጅ መንፈስ በምንናገርበት ጊዜ ያ አእምሯችን ላይ የነበረው ቃል ከአእምሯችን ወደ መንፈሳችን ይሄዳል፣ ከመንፈሳችን ደግሞ ተመልሶ በአንደበታችን ይወጣል። የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃልን ብሎ መጽሐፍ ቅዱሳችን ይናገራል። የእግዚአብሔር ሰው ዶክተር ዴቪድ ኦየዴፖ ሲናገሩ እንደዚህ አሉ። በጣም የሚያስደንቅ የሚያስደንቅ አባባል አላቸው። በዚህ ይህንን ክፍል እየተናገሩ የተናገሩት እና መጽሐፍ ቅዱስ ላይ የጻፍኩት በጣም በጣም መወደው አባባል ነው። ዜር ኢዝ ኖ ሬቨሌሽን ዊዝአውት ሜዲቴሽን፣ መገለጥ የሚመጣው በማሰላሰል ነው አሉ። የእግዚአብሔር ቃል ካልበራልን በስተቀር ህይወታችንን መለወጥ አይችልም። ያንን መገለጥ ለማግኘት ግን የእግዚአብሔርን ቃል ጊዜ ሰጥተን ልናሰላስለው ይገባል። ኤንድ ዜር ኢዝ ኖ ሪቮሉሽን ዊዛውት ሪቨሌሽን አሉ። መገለጥ ከሌለን ደግሞ በህይወታችን ላይ ለውጥ አይመጣል። ሰው የእግዚአብሔር ቃል እስኪበራለት ድረስ በጨለማ ውስጥ ይመላልሳል። የእግዚአብሔር ቃል እውነት የበራለት ጊዜ ያንን የቃሉን ብርሃን ያገኘ ጊዜ ያ የእግዚአብሔር ቃል ብርሃን ህይወቱን ለዘላለም ለውጥ ውስጥ እንዲገባ ያደርገዋል። ስለዚህ ይህንን ለውጥ ለማግኘት ግን ዜር ኢዝ ኖ ሪቨሌሽን ዊዝአውት ሜዲቴሽን፣ ማሰላሰል ከሌለ መገለጥ አይመጣም። መገለጥ ካልመጣ በህይወታችን ላይ ለውጥ አይመጣም። ስለዚህ አበረታታችኋለሁ የእግዚአብሔርን ቃል እንድታሰላስሉ፣ የእግዚአብሔርን ቃል እንድታስቡ፣ የእግዚአብሔርን ቃል ጊዜ ሰጥታችሁ እንድታውጠነጥኑ፣ የእግዚአብሔርን ቃል በማሰላሰል ውስጥ ያለውን በረከት ሁሉ እንድትካፈሉ በጌታ በኢየሱስ አበረታታችኋለሁ ልጸልይላችሁ እፈልጋለሁ በተለያየ ሁኔታ ውስጥ ላላችሁ የእግዚአብሔር ጸጋና መንፈስ በኢየሱስ ስም በያላችሁ በስፍራ እንዲነካችሁ የቃሉ ፍቺና ብርሃን በሕይወታችሁ ላይ እንዲበራ በጌታ በኢየሱስ ስም በዚህ ሰዓት ይህ ቃል ከየትኛውም ሁኔታ ውስጥ እንዲያወጣችሁ በኢየሱስ ስም ጸለይኩላችሁ እግዚአብሔር ሆን ይህንን መልካም ነገር ስላረክላቸው አመሰግንሃለሁ በኢየሱስ ክርስቶስ ስም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 እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ እንደ ሞተልኝ እንደ ተነሳልኝም አምናለሁ። በዚህ ዕለትም ጌታ አድርጌ እቀበለዋለሁ። እግዚአብሔር አባት ሆይ ልጅህ ስላደረከኝ አመሰግነሃለሁ። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አለዎት። ወደ እግዚአብሔር ቤተሰብ ተቀላቅለዋል። መንፈሳዊ ሕይወትን የሚያሳድጉ ተጨማሪ እርዳታዎችን ለማግኘት በሚከተሉት አድራሻዎች ያገኙናል።

ሰማ ቀምከመስማትስማት ያቤሉ ዳሰዌ ክርስቲያን ሁልጊዜ ቃሉ ላይ ተቀምጦ የመንፈሱን ፍሰት ይጠብቃል። እሱ ባያየውም ደቀ መዝሙር ለመሆን ሬዲ ነው። ምክንያቱም ህይወቱ ላይ ገባበታለ አብራ። ከዛ ስለወንጌል ዝም አንልም። እዚህ ቤት ደህና ደረሳችሁ። ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል።